ግን አንዳንዴ በቀልድ እያስመሰል የሚያወጣቸው ቃላቶች ጠያቄን ይጭሩብኛል። ለምሳሌ ጠዋት አትቀስቅሰው ስለው ተይ ቀሰቅሰዋሉ መኖር የሚጀምረው እንደሆነ ካለ መኖርን ማወቅ እንዳለበት ማወቅ አለበት አለኝ፣ እያለች ነው ፅናት። ለምን ያው በመኪና ደጋ ራሱ ሊገል ስለነበረ ያው እውነቱን አልነገራቸውም ማለት ነው። ምሮ ደግሞ ምን ማለት ነው አለች። አላውቅም ደግሞ ጠዋት ሲቆጣው ነበረ አለች ፅናት። ምን እያለ ሲቆጣው ነበረ? ምን እያሉ እንደተባባሩ እንደነበረ እኔ አላውቅም፣ ግን ቅዱስ ተናዷል አለች ፅናት። ወይ ፈጣሪ፣ የቅዱስ የተባለ ዱብሪ ያካየት ነው ያመጡብን። ናሁሚ ሊያወራው ፈልጎ የራሱን የቋጥ ቆበጡ ነው የሚቀባጥረው የቋጥ ቀበጡን ነው የሚቀባጥረው የቋጥ ቀበጡን እያለች ነው ምሮ ማለት ነው። ልክ ነሽ አንቺ ስትጠይቂው በሳቅነ ጨዋታ አዋስቶ ነው የሚመልስልሽ እያለች ነው ጽናት ማለት ነው። ምሮ ደግሞ አወትሽን ነው ዛሬ ከናሁሚ ጋር ሊያወሩ ከቤት ተቀጣጥረዋል አለቻት ምሮ ማለት ነው። ጽናት ደግሞ በቃ እኔ የምመጣለው ችግር የለውም እያለቻት ነው። እንግዲህ አይ ቤቱን አትልቀቂ፣ አይ ድንገት እንኳን ኪራይ አዬ ምሮ፣ ኪራ እኮ ለአዳር ብቻ ነው የሚመጣው፣ ለአዳር ብቻ ሆኖ ነው የሚመጣው ምንም እኔን እያስታወሰኝ አይደለም እያለች ነው ጽናት። ምሮ ደግሞ አይ ቤቱን አትለቀቂ፣ ጠብቂው እያለቻት ነው። አይዞሽ፣ እሺ፣ ሁሉም ያልፋን እያለቻት ነው። አላውቅም ግን አሁንስ ከበደኝ፣ ደህና ሆነስ ነው? እንደዚህ መሆኑ ያስደነግጣል እያለች ነው ምሮ። ጽናት ደግሞ ምሮዬ፣ እኔ አላቅም እኔ ምን ላድርግ ግን እንዴት ነው ፍቅራችሁ ማለት ሲያወራሽ፣ እያለቻት ነው ምሮ ለጽናት። ማለት ነው ያው በእናቱ ሞት ስለተጎዳ ማለት ነው አንድም ቀን የሚያስቀይመኝም ቃል ተናግሮ አያውቅም እያለቻት ነው። አላውቅም ግን ሳስበው በራሱ ተስፋ የቆረጠ ይመስለኛል። ለምን እንደዚያ ያደርጋል አለች ምሮ። ምን አውቃለው አለች ጽናት ደግሞ ምን አውቃለው በበዶር ያስኩሽ አይደለ እስኪ ምግብ ላምጣለሽ እያለቻ ነው ጽናት አይ እኔም ከአንቺ ጋር ሲሆን ከተበላ ላምጣ አለቻትና ምግብ ልታመጣ ልትሄር ነው ማለት ነው ለመንኛውም ኪሮ ያው በእናቱ ሞት ከጽናት ጋ ያላቸው ፍቅራቸው በጣም ውድበር ደስ የሚለው አሁን ደግሞ እንግዲህ ያው በእናቱ ሞት የተነሳ ያው እንግዲህ እየጠጣ እያምሽ ነው የሚመጣው ያው ጽናትን ደግሞ እየተጎዳችነው ያለችው ቤተሰቦች በጣም ያሳዝናል። እስኪ ምግብ ላምጣ እንብላ እያለች ጽናት ምግብ ልታመጣ ምሮን፣ ቁጭ ብላ እየጠበቀች ነው። አይ ጽናት እንዲሁ ማን ሆን ደስታ ማን ነው ግን ደስታ ከሰማኝ የራቀሽ ብሎ የረገምሽ አንድ ቀን ደስተኛ ስትባይ ያው ሀዘን ይመጣብሻል ጓደኛዬ እያለቻት ነው። ምሮ ፍቅራቸው ደስ ይላል። የምሮና የጽናቴ ሰናይት በጣም ደስ የሚለው። አሁን ደግሞ ክብሮ የሚባል መቷል ማለት ነው። እሱ ደግሞ እያዝናነን ነው ከሰናይት ጋር ማለት ነው። አሁን ደግሞ ቅዱስ የሚባለው መቷል ማለት ነው። ምንድን ነው እያለችው ነው። ምንድን ነው ታየኛለህ ሳ አለችው። ክብሮ፣ ምን ሰናይት ማለት ምንድን ነው? ሳይሽ እኔን ትፈልኛለሽ? እንደ አላት ሰውዬ እያለች ነው ሰናይት ምን አርጊ ነው የምትለኝ? ቤቴ በግድ መቀመጥ ደግሞ ሳያንስ ደግሞ ታፈጥብኛለህ እያለችው ነው። እሱ ደግሞ እና መቼስ ደግሞ አይኔን ጭፍኛ ልቀመጥ እያላት ነው። እና ምን አርጊ ነው የምትለኝ እያለች ነው። እና ምን አርጊ ትለኛለ እሱ ደግሞ ቤትሽ በመጣ ታዲያ እኔ አይኔን ጭፍኝ መቀመጥ አለብኝ ወይ ማየት አለብኝ እያለ ነው። እንግዲህ ወይ ትቢውን ክፈተው አላት። እሷ ደግሞ ባክር ሞቶ እንዳለ አላውቅም አለች። አንቺ በቃ ካልጋሽ ውጭ እቃዎችሽ የት እንዳለ አታውቂም ማለት እንዴ? እየሰደብከኝ እኮ ነው አለች። እሱ ደግሞ ቆይ ግን ለምንድን ነው ከኔ ተቃራኒ የሆነ ነገር የሚያስደስትሽ እያላት ነው። አላቅም ሳይል ታናድደኛለህ አለች። ያው ያ ምናልባት የኮሰረቱ ነገር አላት። ክብሮ ማለት ነው። ክብሮም ደግሞ ዘና እያደረገን ነው በነገራችን ላይ በቃ አንተ ሰውዬ እያለች ነው ፅናት። ማናት ሰናየት። እሺ በቃ አትናደጅ። ቆይ ለምንድን ነው የምትፈታተለኝ አለችው ሰናየት። ውስጥ ሽ የተሸፈነ ህመም ስላለ ነው አላት። እሷ ደግሞ እሺ የኔ እያለች ነው እያለችው ነው ይኸውልህ አይነ ነበር ልባውቃለ ምትለው ውጪ ወይ እኔ ሰኔ ጋር አይሰራም። እሺ አለችው። ቆይ አንቺ ግን ለምንድን ነው አላት ሰውን ላለ መቅረብ በቻልሽው አቅም ግብ ግንብ የምትገነቢው እያላት ነው። ለምንድነው እንደዚህ የምታደርጊው እያላት ነው። እሷ ደግሞ ሰውን መቅረብ ትርፉ ህመም ስለሆነ አለች። እንዴት አለ ክብሮ። የሰው ልጅ ሁለት እግር ያለው ተንቀሳቃሽ እባብ ስለሆነ አለችው። አትሾጅ ቃሉ የሚለው እንደ እባብ ብልህ እንደ ርግብ የዋህ ሁኑ ነው የሚለው አላት። ክብሮም ማለት ነው። ኧረ አለች ሰናይት የእርግብን ልብማ የሚያገኘው የለማ አለችው። ማለት ነው። ስለዚህ ሁሉም ሰው ባብ ነው እያልሽ ወይ አላት? ክብሮም ለሰናይት ማለት ነው። እሷ ደግሞ አዎ አለች። እሱ ደግሞ እሺ አንቺ እንዳልሽ ይሁን ብንል እንኳ ሁሉም ባብ ድመት አንድ አይደሉም። በቃ ርስ ቀይር አለችው። ከእውነት አትሽሽ አላት። አንተ ባብ የሚያገባህ ነገር ገብተ ለመፈትፈት ትሞክር እያለችው ሰናይት ለክብሮም ማለት ነው። እሱ ደግሞ እንግዲህ ወሬውን ይቀጥላል። ሰኒ ይላል። እኔ እናቴ ያሳደገችኝ ስለዚህ እባ ክሽ አታርቂኝ አላት። ይቅርታ አለች። ግን አደለም አንተ እነ እናተ ተራሱ ብትመጣ የማምን ሰው አይደለሁም ማለችው ማለት ነው። እሱ ደግሞ እኔ እኮ ምን ፈልጌ አይደለም ማለት ነው። ግን በቃ ከልብሽ እንድትስቂ ነው እምፈልገው አላት። አይብ ሰናይት ማለት ነው። በቃ ተው ይሄው ሳፎኝ ሳኮኝ አለች። ይሄንን ማስመሰልሽን እንድታቆሚ ነው እምፈልገው አላት። ለምን እንደዛ ፈለግ ካለች ሰናይት ማለት ነው። ቀድም እንዳልኩሽ እያላት ነው ውይ አትፈላሰፍብኝ እያለችው ነው። ያው በሚያወራው ወሬ አትፈላሰፍብኝ፣ እኔ ማንንም አላምንም እያለች ነው ሰናይት። አሁን ደግሞ ናሁምና ጽናትና ምሮ አብረው ቁጭ ብለው ይሄ ሰው እያዳር ነው የሚመጣው እያሉ ነው እያለች ነው ደግሞ ጽናት ማለት ነው። እንግዲህ ቅዱስን ቀጥረው ነው መሰለኝ ስለ ኪሩቤል ሊያወሩ ነው ማለት ነው። ኪሩቤል እየገባ እየጠጣ እየሰከረ ያው ለምኝታ ነው የሚመጣው እና ስለሱ ሊያወሩት ነው ያው እሱ ደግሞ እንግዲህ እስካሁን አልመጣም ማለት ነው። ያው ናሁምና ጽናት ምሮ ያው አንድ ቦታ ቁጭ ብለዋል ማለት ነው። አንድ ቦታ ቁጭ ብለው እያወሩ ነው። እና ቤተሰቦች በጣም ደስ የሚል ድራማ ነው። እኔ በጣም ተመችቶኛል። እናንተስ እንዴት አያችሁት? እንዴት አያችሁት ቤተሰቦች? እየሊቅማሞች በጣም ደስ የሚል ድራማ ነው አይደል? እና ይቀጥላል። በቃ ያው አሁን ምሮ እና ጽናት እንዲሁም አሁን ቁጭ ብለው እያወሩ ነው ማለት ነው እያወሩ ነው እና ቤተሰቦችዬ፣ እሺ እንዴት አያችሁት ድራማውን በጣም ደስ ይለን አይደለ? እና ሁላችሁም ለማንኛውም ላይክና ሸር ሰብስክራይብ እያረጋችሁ አበረታትኝ ማለት ነው። በሚቀጥለው ክፍል ሰባ አንድ ይዘን እስከምንመጣ ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታትኝ። የምወዳችሁ የኔ ቅመሞች ቤተሰቦች ሁላችሁም ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ሁላችሁም በጣም ነው የማመሰግነው ቤተሰቦች። እና ደስ የሚል ድራማ ነው እንደዚህ አይነት ድራማ ነው ሁላችሁም ላይክ እና ሼር ሰብስክራይብ አድርጉኝ ስለነበረን ቆይታ ከልብ አመሰግናለሁ በሚቀጥለው ክፍል ሰባ አንድን ይዘን እስከምንመጣ ድረስ መልካም ጊዜ የመወዳችሁ የማከብራችሁ ሁላችሁም ላይክ ሸር ሰብስክራይብ ማድረጋችሁን ታዲያ እንዳትረሱ ወኬ የላይክ ቅበሞች አመሰግናለሁ ሁላችሁም አብራችሁኝ ስለነበራችሁ እና ላይክ እና ሼር እያደረጋችሁ ደግሞ እንድታበረታቱ እፈልጋለሁ